ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በመላው ዓለም ላይ ለምትገኙ በሀገር ውስጥም በውጭም ለምትገኙ እጅግ እጅግ ወሳኝ ወሳኝ የሆነን መረጃ በተለይ በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም ይሁን በሀገር ውጭ ያላችሁ ኢትዮጵያኖች በሙሉ በዚህ ሰዓት በዚህ ደቂቃ እንግዲህ አዲስ መግለጫ ይፋ ሆኗል። እንግዲህ የኢትዮጵያ ንግድ ባንክ ከደቂቃዎች በፊት አገልግሎቱ ሙሉ በሙሉ ሊቋረጥ ስለሆነ መግለጫ ሰጥቷል። ይህ አገልግሎት የሚቋረጠው ከመቼ ጀምሮ ነው? ስንት ሰዓትስ ያክል ይቆያል? የሚሉትን የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። እንዲሁም ሶስት መረጃዎችን ይዘን የቀረብን ሲሆን ከመንግሥት ተቋማት ጋር በተያያዘ አዲስ መግለጫ የሕዝብ እንባ ጠባቂ ተቋም አውጥቷል። ይህንን በተመለከተም ወደ እናንተ እናደርሳለን። በሌላ በኩል ከሰሞኑ በሀገራችን ኢትዮጵያ የተከሰተው አደገኛ በሽታን በተመለከተ የጤና ሚኒስትር በዚህ ሰዓት መግለጫ ሰጥቷል። ሙሉ መረጃውን ይዘናል። በሌላ በኩል በተለያዩ አካባቢዎች የተቋቋሙ ህገወጥ ኬላዎችን በተመለከተም ሊነሱ ስለመሆኑ በዚህ ሰዓት ይፋ ሆነዋል። ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆየው። እንግዲህ ክብራን ተመልካቾቼ አመሻሹን በዚህ ሰዓት የወጡ ትኩስ መረጃዎች ናቸው። በተለይ ለኢትዮጵያ ንግድ ባንክ ደንበኞች የኢትዮጵያ ንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ እንግዲህ አገልግሎቱ ሙሉ በሙሉ ሊቋረጥ ስለሆነ ሙሉ መግለጫ ወጥቷል። እስከ መቼ ይቆያል? በዝርዝር የምንመለከት ነው የሚሆነው ከዛ በፊት በሀገራችን ኢትዮጵያ እጅግ በጣም አሳዛኝ የሆነና ከፍተኛ አደገኛ የሆነ በሽታ እንግዲህ ከትናንትናና ትናንትና ወዲያ ይፋ ሆኗል። ይህንን በተመለከተ የጤና ሚኒስቴር መግለጫ አውጥቷል። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ኢንስቲትዩትና ከክልል ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰቱ የመከላከልና ከመከሰቱም በፊት በአፋጣኝ የማረጋገጥና የተቀናጀ ቅንጅታዊ የምላሽ ሥራዎችን እያከናወነ ይገኛል። በዛሬው እለትም በበሽታው ምክንያት ያሳየ ወይንም በቫይረሱ የተጠረጠረ ሰው ያልተገኘ ሲሆን በአሁን ሰዓት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጭ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ሥራዎች እየተሰሩ ይገኛሉ ይላል። ስለ በሽታው አዲስና ተጨማሪ መረጃ በሚኖርበት ጊዜ በጤና ሚኒስቴር ይፋዊ ማህበራዊ ሚዲያ ገጽ ላይ የምናሳውቅ መሆኑን እየገለጽን መላ ህብረተሰቡና የሚመለከታቸው ባለድርሻ አካላት በበሽታው ክስተት ሳይደናገጡ በሽታውን ለመከላከልና ለመቆጣጠር የሚከተሉትን ምክረ ሀሳቦች በተረጋጋ መልኩ ተግባራዊ እንዲያደርጉ እናሳስባለን፣ ይላል ። ሙሉ መረጃውን እንግዲህ በምስሉ ላይ ተመልከቱት። ወደ ቀጣዩ መረጃኛ እናምራ። በሌላው መረጃችን እንግዲህ ለኢትዮጵያ ንግድ ባንክ ደንበኞች በሀገር ውስጥ የሚሆን በሀገር ውጭ ያላቸው ኢትዮጵያን እህት ወንድሞች በሙሉ እንግዲህ የኢትዮጵያ ንግድ ባንክ ከደቂቃዎች በፊት ሙሉ በሙሉ አገልግሎቱ እንደሚቋረጥ መግለጫ ሰጥቷል። እንደሚታወቀው የኢትዮጵያ ንግድ ባንክ ከጊዜ ወደ ጊዜ አዳዲስ ማሻሻያዎችን ከማድረጉ አንጻር በተለያዩ ጊዜያት እንግዲህ አገልግሎትን ሲያቋረጥ መግለጫ እያወጣ እኛም ወደ እናንተ እንዳትደናገጡ ያክል እናደርሳለን። በዚህም በዛሬው ዕለት የወጣው ከሲስተም ማሻሻያ ሥራ ጋር በተገናኘ ነገ እሁድ ህዳር 7 ቀን 2018 ከሌሊቱ 6 ሰዓት እስከ ሌሊቱ 9 ሰዓት 45 በሲቢኢ ብር ከሚመጡ አገልግሎቶች በስተቀር ሁሉም የባንካችን ዲጂታል የክፍያ አገልግሎቶች ማለትም በሞባይል ባንኪንግ፣ በኢንተርኔት ባንኪንግ፣ በኤቲኤም ማሽኖች እንዲሁም በፖስት ማሽኖችና በኮር ባንኪንግ የሚሰጡ አገልግሎቶች በጊዜያዊነት ሙሉ በሙሉ እንደሚቋረጥ ይፋ አድርጓል። በመሆኑም ክብራን ደንበኞቻችን ይህንን አውቃችሁ ከወዲሁ አስፈላጊውን ዝግጅት እንድታደርጉ እያሳወቅን ለሚፈጠረው የአገልግሎት መስተጓጎል ይቅርታን ጠይቃለን ሲል በዚህ ሰዓት እንግዲህ በማህበራዊ ትስስር ገጹ ላይ ይፋ አድርጓል ማለት ነው። በሌላው መረጃችን በተለያዩ አካባቢዎች የተቋቋሙ ህገወጥ ኬላዎች ሊነሱ ስለመሆኑ ይፋ ሆኗል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ነጻ የምርት ዝውውር ላይ መሰናከል የሚፈጥሩ በክልሉ የተለያዩ አካባቢዎች የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አስተላለፈ። የክልሉ መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየመንደሩና በየመንገዱ የተቋቋሙ ህገ ወጥ ኬላዎች በሙሉ መነሳት እንዳለባቸው መወሰኑን ዛሬ በዛሬው ዕለት በማህበራዊ ትስስር ገጹ ላይ አስታውቋል። ኬላዎቹ ምርት በነፃና በተቀላጠፈ መንገድ ለገበያ እንዳይቀርቡ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት ሆነው ቆይተዋል ያለው የክልሉ መንግስት ይህ ውሳኔ የክልሉ አርሶ አደሮችና ነጋዴዎች ምርታቸውን ያላንዳች እንቅፋትና ተጨማሪ ወጪ በቀጥታ ለገበያ እንዲያቀርቡ እድል በመፍጠር የክልሉንና የሀገሪቱን ኢኮኖሚ የማሳደግ ዓላማ እንዳለው ገልጿል። ከእንግዲህ በክልል ውስጥ በህግ የተፈቀዱ ኬላዎች የኮንትሮባንድ ንግድና ለመከላከል ለጸጥታ ስራ ሲባል አግባብ ባላቸው የክልል ወይንም የፌዴራል መንግስት አካላት ተፈቅደው የተቋቋሙ ኬላዎች ብቻ ይሆናሉ እንዳለ የክልሉ መንግስት በዚህ ሰዓት አስታውቋል። ይህም ውሳኔ ተግባራዊ የሚደረጉ የክልሉ የመንግስት መዋቅሮች የሥራ ኃላፊዎችና ሌሎች ተዋናይ አካላት በሕግ ተጠያቂ እንደሚሆኑ ለክልሉ መንግስት በዚህ መግለጫ አስጠንቅቋል። በሌላው መረጃችን የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት አፈጻጸም ሥራ ግምገማን ሪፖርት አውጥቷል። በዚህም የኢትዮጵያ ህዝብ ዕንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታ በመንግሥት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ሪፖርት ጠቅሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጎ በተባለው ቁጥጥር መሠረት ሰባት ጉዳዮችን መሠረት በማድረግ በዘጠኝ ተቋማት ቁጥጥር ተደርጓልም ተብሏል። በዚህ የቁጥጥር ስራም በ33 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መድረሱን አስታውቋል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 431 አቤቱታዎችን መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በለ ተፈጽሞባቸው አቤቱታቸውን ለኢትዮጵያ ህዝብ ባጠባቂ ተቋም አቅርበዋል። አቤቱታው ውስጥ 47 በመቶ ያህሉ በተቋሙ ስር የሚቀመጡ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ማለቱ ተገልጿል። በሩብ ዓመቱ ከዚህ በተጨማሪ በአጠቃላይ 43 ያህል የአቤቱታ ዓይነት እንደቀረቡለት በላከው መግለጫ ላይ ተመልክተናል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን በዚህ ሰዓት ወደ እናንተ አድርሰናል። ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየለሱ የሚለቀቀው አዳዲስና ትኩስ መረጃ እንዲደርሳቸው የኖቲፊኬሽን ማብራቷን ማብራታቸውን አትዘንጉያል። ለዛሬ የያስኩላችሁ መረጃን ይመስላል እስከፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።